ውጊያ ከፈቱ። የህወሓት ኃይል ባፋር ክልል በኪልበቲ ሬሱ መጋሌ ወረዳ ቶንሳ ቀበሌ ውጊያ ከፍቷል። በአካባቢው ህወሓትን በትጥቅ ለመታገል የተደራቸው የአራ መሬት ተዋጊዎች ይገኙበታል። በአገር ሽማግሌዎች የተደረገላቸው ሸምግልና አሻፈረኝ በማለት በትላንትና ማምሻ ለት ብቻ ስድስት ቀበሌዎችን በጉልበት የተቆጣጠሩ ሲሆን የአካባቢ ነዋሪዎች ወደ አጎራባቸው ወረዳዎች እየሸሹ መሆኑን በአካባቢ የሚገኙ የሚዲያ ምንጮች ጠቁመዋል። ተኩሱ በዙ 23 በዲሽቃና በሞርታር እየታገዘ መሆኑን ምንጮቻችን ጠቁመዋል። እጅግ አስደንጋጭና ለማመን የሚከብድ ነው። አሁንም ደግሞ ሌላ የጦርነት መረጃ የተሰማው ምናልባት ይህ ነገር ወዴት ሊያመራ ይችላል? በቀጣይ ኢትዮ ኤርትራን ምናልባት እዚ አካባቢ ደግሞ ወደ ኢትዮ ኤርትራ ውጊያ ከዞር ነገሮቹ በጣም ከባድ ሆኖ ጀምረም ነው ይህ ነገር በአስቸኳይ ማርገብና ማረጋጋት እንደሚያስፈልግ ጀምረም ነው እዚህ ስፍራ እንግዲህ የሰፈሩት የህወሃት ታጣቂዎችን በትክክል እንግዲህ በመካከላቸው የነበረው ልዩነትን እየሰፋ መምጣቱ የህወሃት ተቃዋሚ ቡድኖችም እዚህ ስፍራ ይገኛሉ ተብሎ ነበር የታስበው በሽምግልና እየተሞከረ ባለበት ሰዓት ላይ የህወሃት ታጣቂዎች በጉልበት እንደገቡበት ጀምረም ነው የወጡት መረጃዎች የሚያሳዩት ሚኪያስ ኒውስ ሰብስክራይብ ያርኩ